ከሁሉም የሀገራችን የልማት ፖሊሲዎችና ስትራቴጂዎች እንዲሁም ለሀገራችን እድገትና ለሕብረተሰቡ ደህንነት መረጋገጥ ወሳኝ ከሆኑት ማህበራዊ የልማት ዘርፎች አንዱ ነው። ከምስረታው ጀምሮ የቆመለት ዓላማ ትልቅ ነው። ሕይወትን መታደግ፣ ሀገርና ሕዝብን ማገልገል ከ77 ዓመታት በላይ ጥራታቸውና ፈዋሽነታቸው የተረጋገጡ መድኃኒቶች የህክምና ምርዳ መሳሪያዎች፣ እንዲሁም ሬጀንቶችን በሀገሪቱ ለሚገኙ ከ5ሺ በላይ ጤና ተቋማት ያቀርባል። የኢትዮጵያ መድኃኒት አቅራቢ አገልግሎት አገልግሎቱ በጀት የሚያገኘው ከሁለት መሰረታዊ ምንጮች ሲሆን የመጀመሪያው የተገላባጭ ፈንድ ሲሆን፣ ሁለተኛው ደግሞ ከለጋሽ ድርጅት የሚገኝ የፕሮግራም በጀት ነው። የተገላባጭ ፈንድ የምንለው የተወሰኑ የወጪ መመለሻን በመጨመር የምናገኘው ገንዘብ ሲሆን የፕሮግራም በጀት ደግሞ ለቲቪ ኤች አይ ቪ፣ ወባ እና ሌሎች የሕክምና ግባቶች የሚውል ገንዘብ ነው። ዘላቂና ቀጣይነት ያለው ተቋምን ለመገንባት የተጠናከረ ፋይናንስ አስፈላጊ መሆኑ ይታወቃል። የኢትዮጵያ መድኃኒት አቅራቢ አገልግሎት የፋይናንስ ገቢ በመጨመርና ወጪን በመቀነስ የተገላባጭ ፈንድ ራሱን እንዲችል በማድረግ ቀጣይነት ያለው የመድኃኒት አቅርቦትን ለማረጋገጥ የተለያዩ ስራዎችን በማከናወን እና ዘላቂነት ያለው ፋይናንስን ለማጠናከር ከአጋር ድርጅቶች ጋር በመተባበር ጥናት ለማስጠናት ላይ ይገኛል። እዚህ ቪዲዮ የአገልግሎቱን የፋይናንሻል ሰስቴኒቢሊቲን በማስመልከት አጭር ቪዲዮ ይዘን ቀርበናል። አብራችሁን ቆዩ። ያው ከዚህ ቀደም የፋይናንሻል ሰስቴኒቢሊቲ ጥናት አካሂደናል። በኤንፒ በተገኘ ገንዘብ ድጋር ከፍተኛ የሂሳብ ባለሙያ ተቀጥሮልን ልን የመስሪያ ቤቱ ፋይናንሻል ሰስቴይነቢሊቲ ጥናት ተካሂዶ ነበር። በዛ ጥናት ሂደት ላይ አንዱ ነገር የታየው አንዱ ነገር ተለይቶ የታየው መስሪያ ቤቱ ምን ምን ቦታዎች ላይ ወጪ ያወጣል የሚለውን ኮስት ድራይቨሮች ለመለየት ተችሏል። በዋናነት የወጪ ከሚባሉት ሁሉንም ላልጠቅሳቸው እችላለሁ። ከሚታዩት ወጮች አንደኛው የሕክምና ግብአቶችን ከሞጆ ወይም ከአየር መንገድ በተለያዩ ምክንያቶች በማናነሳበት ሰዓት ላይ የምንከፍላቸው የዲሜሬጅ ወጪዎች አሉ። ከመጋዘን ኪራይ ጋር በተገናኘ አየር መንገድ ከመጋዘን ኪራይ ጋር በተገናኘ የስቶሬጅ ክፍያዎች አሉ። እነዚህ ትልልቅ ወጪዎችን የሚይዙ ናቸው። ከምናስተዳድረው ስቶክ አንጻር እዚህ ግባ ነው። ከምናስተዳድረው ስቶክ አንጻር ይሄ ነው የሚባል ወጪ ባይሆንም እንደ አንድ ታዳጊ ሀገር ውስጥ እንዳለ ሀገር ወይንም ተቋም በፐርሰንት ጥቂት ቢሆንም በገንዘብ አማውንት ሲጠቀስ ቀላል የማይባል ወጪ። ከዚህ ከመጠቀሚያ ጊዜያቸው ይሽረት ጊዜያቸው ካለፉ ኤክስፓየር ከሚያደርጉ ፕሮዳክቶች ጋር በተገናኘ የሚኖረው ወጪ ቀላል የማይባል ወጪ ነው። አሁን ባለንበት ሁኔታ የአገልግሎቱ ሂሳብ ከዚህ ቀደም ወቅታዊ ባለመሆኑ መስሪያ ቤቱ እያተረፈ ነው ወይንስ ከስሯል በምን አይነት ሁኔታ ላይ እየሄደ ነው የሚለው ነገር በጣም ክሊርሊ በድፍረት ለመናገር የማይቻልበት ሁኔታ ነው። የባለፈው ዓመት ሂሳቦች ኦልሞስት ሂሳብ ተዘግቶ የኦዲት የተደረገ ስለሆነ ከዛ ሪፖርት ላይ ተነስቶ የቱ ጋር ምን ገቢ እያገኘ ነው፣ ምን ያክል ወጪ አውጥተናል የሚሉ ነገሮችን በድፍረት መናገር ስለሚቻል ያንን ከሂሳብ ሪፖርታችን ላይ ዓመታዊ የሂሳብ ሪፖርቶች ሲዘጉ ኢንካሙ ኤክስፔንስ ወጪውም ገቢውም ምን ያክል እንዳተረፈም እዛ ላይ የሚታየ ነው። ትርፍ ስንል እኛ እንደሌላው ቢዝነስ ተቋም አትራፊነን ብለን ትርፍ ብለን በድፍረት የምንናገረው አይደለም። እኛ ጋር ትርፍ የሚለውን ቃል ሰርፕለስ በሚለው ተክተን እንድንናገር ነው የምንመክረው። ምክንያቱም ለትርፍ የተቋቋመ ወይም ደግሞ የተለየ ማርጅን ጨምሮ የሚያንቀሳቀስ ተቋም ስላይደለና ህብረተሰቡን መግዛት የሚችልበትን አቅሙን በጣም አፎርደብል በሆነ ፕራይስ ስለሚያቀር የወጪ ምለሳ ወጪዎቹን ሸፍኖ የተወሰኑ ሰርፕለስ እንዲኖረው ለሰራተኛ ደሞዝና አንዳንድ ወጮችን የሚሸፍንበትን ሰርፕለስ እንዲኖረው የምናደርግ የኔክፔን እጅግ ከልብ በዚሁ አጋጣሚ ባገኘሁት እድል አመስገኝ ማለፍ እፈልጋለሁ። በጣም ትልቅ ኢኒሺዬቲቭ ነው። ትልቅ ባለሙያ እንደ ሀገር አወዳድሮ በመቅጠር መስሪያ ቤቱ ፋይናንሻል ሶስቴነቢሊቲ እንዲያስጠና አስደርጎልናል። ይህም በሁለት ዙር የተከናወነ ነው። በመጀመሪያ ዙር የተጠናው ጥናት አሁን የተግባር እንዲተገበር ስትራቴጂ እንዲዘጋጅለት ተደርጎ እሱም የተጠናቀቀ ነው። በእነዚህ ሁለት ሂደቶች ላይ የመጀመሪያ ትልቁ ስራ የተሰራው መስሪያ ቤቱ ፋይናንሻሊ ሰስተይን ለማድረግ ሁለት መሰረታዊ ነገሮች ላይ አትኩሮ መሰራት አለበት። አንደኛው እንዴት ገቢውን መጨመር ይችላል? ከምን ከምን መጨመር ይችላል? ሁለተኛው ገቢን መጨመር ብቻ ሳይሆን ኮስት ሪዳክሽን፣ ወጪ እንዴት የት የት ቦታ ላይ ወጪዎች አሉበት ብሎ መጀመሪያ ወጪዎቹን መለየት እነዚህ ወጪዎች ደግሞ ለምን እንደወጡ እነዚህ ነገሮች መፈተሽ ከዛ በኋላ ደግሞ ወጪዎቹ የሚቀነሱበትን እና ኢንካም ደግሞ የተሻለ ጀነሬት የምናደርግበትን የአይቲንግ ስትራቴጂ መንደፍ ነው በዚህ ልክ የተሰራ ነው በቀጣይ እነዚህ ነገሮች ያው የሚወርዱ ይሆናሉ ማለት ነው ስለዚህ በዚህ ጥናት ውስጥ የተከናወኑት መሰረታዊ ነገሮች መስሪያ ቤቱ ምን ምን ቦታ ላይ ወጪ እያወጣ ነው ኮስት ድራይቨሮቹን መለየት እነዚህ ወጪዎች ለምንድን ነው የወጡት አንዳንዶቹ ሜቢ በሰራተኛ ግለሰብ ኬርለስ በመሆን የሚነገሩ ይላሉ። አንዳንዶቹ አስገዳጅ ሆነው የሚወጡ ወጪዎች ይኖራሉ። ስለዚህ እነዚህን ነገሮች ኢፌክቲቭ ኮስት ኢፌክቲቭ በመሆን እንዴት እነዚህን ወጪዎች ኮንሽስ ሆነን መስራት እንዳለብን የሚያሳይ ነው። ስለዚህ እነዚህን ስትራቴጂዎች መጠቀም መቻል አለብን። ሁለተኛ፣ ገቢን በተመለከተ ከዚህ ቀደም ከምናስገባው ገቢ በተጨማሪ ምን ምን ላይ ብንሰራ ተጨማሪ ገቢዎችን ልናገኝ እንችላለን የሚለውን? አሁን ከአዋጁ መጥደጋን በተገናኘ እነዚህ ነገሮች ደግሞ ማሰብ ያስፈልጋል። ለምሳሌ ከዚህ ቀደም ለረጅም ዓመታት ላይ እንዲሁ ያለ ስራ ሳይሰሩ ተግባር ላይ ሳይገቡ በመቅረታቸው ከኢንሲነሬተሩ ጋር የተገናኘ ብዙ የተጎዳንበት ነው። አሁን ላይ ኢንሲነሬተሮቹ አብዛኞቹ ስራ እየጀመሩ ለአገልግሎቱ ተጨማሪ የገቢ ምንጭ እየሆኑ የመጡበት ሁኔታዎች አሉና እነዚህንና መሰል ስራዎችን አገልግሎቱ እያሰፋ መሄድ ይኖርበታል ማለት ነው። እዚህ ነገሮች በጣም ስትራቴጂክ በሆነ መንገድ ተለይተው መቀመጣቸው በራሶች ኬዞቹን መለየት፣ ለምሳሌ ወጪ ስንል የት ቦታ ላይ ነው ወጪ፣ ኮስት ድራይቨሮቹ ምንድን ናቸው? ገቢ ስንል ምን ምን ቦታ ላይ ቢሰራ ተጨማሪ ገቢዎችን ሊያገኝ ይችላል የሚሉትን ነገሮች መለየት በራሱ ይሄ አንድ ትልቅ ነገር ነው። ሁለተኛው ቅድም እንዳልኩት ወደ መሬት እንዲወርድ አተገባበሩ ላይ ነው። ስለዚህ ኮስት ሪዳክሽን ስትራቴጂውን ኢንካም ጀነሬት የምናደርግባቸውን በትክክል እነዚህ ነገሮች ወደ ሰራተኛው ማስረጽ ነው። ስለዚህ እነዚህ ነገሮች በመለየታቸው ተቋሙ ሊያገኘው የሚችለው አድቫንቴጅ አንደኛ እያንዳንዱ ሰራተኛ ወይም እያንዳንዱ ክፍል ወይም እያንዳንዱ ሀብ በሚሰራው ስራ ላይ እነዚህ ነገሮች በአንድ ክፍል ብቻቸውን የሚሰሩ በአንድ ክፍልና በሆነ ግለሰቦች ብቻ የሚሰሩ ስራዎች ስላይደሉ እያንዳንዱ ሰው ሲሰራ እነዚህ ነገሮች ታሳቢ አድርጎ የስራው አካል አድርጎ ታሳቢ አድርጎ ይሰራል ማለት ነው። እነዚህ በትክክል የሚታዩ በገንዘብ የሚተመኑ ጉዳይ ስለሆኑ ነው። ሁለተኛው ከኢፊሸንሲ ጋር ነው። ለምሳሌ በገንዘብ የማይተመኑ ግን ሰው ኢፊሸንት ሆነ ኢፌክቲቭ ሆኖ መስራት የሚችል ከሆነ በጥቂት ሰዎች በጣም ብዙ ስራዎችን መስራት የምንችልባቸውን ሁኔታዎች የሚያመጣልን ነው። እነዚህ እነዚህ ነገሮች ሰራተኛ ኮንሽስ ሆኖ እንዲያስባቸው ይሆናል ማለት ነው። አሁን ከኮንትራት ዳይሬክቶሬት ጋር በሚኖሩን መድረኮች ላይ ትልቁ ኮስት ድራይቨር ወጪ የሚወጣው ዲሜሬጅ ስቶሬጅ አካባቢ በመሆኑ እነዚህ ነገሮች እንዴት መቀነስ እንዳለባቸው እነሱም ደይ ኤንድ ናይት የሚሰሩበትና ከዕለት ወደ ዕለት በብዛት እየቀነሱ የመጡባቸው ሁኔታዎች ናቸው ያሉት። ቅድም ከመጋዘን ጋር በተገናኘ ባነሳናቸው ናቸው ሀሳቦች በፐርሰንት ሲቀመጡ እንደ ተቀመጡት ስታንዳርዶች ጥሩ የሚባል ቢሆንም በቁጥር ሲቀመጡ ከፍተኛ ገንዘብ ደግሞ የሚባክንባቸው ከዚህ ኤክስፔየር ከሚያደርጉ የሕክምና ግባቶች ጋር በተገናኘ እለት እለት ፒ አይ በመስራት ቶሎ ቶሎ ቁጠራዎችን በማድረግ ኤክስፓየር የመጠቀሚያ ጊዜያቸው እያበቁ ያሉ ግብት የትኞቹ ናቸው የሚሉትን በመለየት እነዚህም ከአንድ ከአንድ ቅርንጫፍ ወደ አንድ ቅርንጫፍ ኢቭን በማዘዋወር አንደኛው ቅርንጫፍ የማይጠቀም ከሆነ ሌላ ጋር ፍላጎት ስለሚኖር ሳይበላሹ ሌላው ጥቅም ላይ እንዲያውላቸው ኢቭን በማድረግ ከአንድ አፋፍ ቱ አፍ ትራንስፈር በመስራትና የተለያዩ ስትራቴጂዎችን በመጠቀም እዛም ጋ ቀላል የማይባል ስራዎች እየተሰሩ ነውና እነዚህ ነገሮች ሁሉ ሰው ኮንሸስ ሆኖ አክቲቭ ሆኖ ፕሮአክቲቭ ሆኖ እንዲሰራ ያደረገው መጀመሪያ ወጪዎች አካባቢ ላይ ነው ያሉት የሚስ ነገሮች በግልጽ ተለይተው አንድን በመቀመጣቸው ነው። አገልግሎቱ ዘላቂነት ያለው ፋይናንስን ለመገንባት የገንዘብ አጠቃቀምን ማሳደግ፣ አዳዲስ የገቢ ማስገኛ ስራዎችን ማከናወን፣ ወጪዎችን መቀነስ፣ የፋይናንስ እቅድ ማጎልበት፣ ቀጣይነት ያለው ሀብት ማፈላለግና ማመንጫት እንዲሁም ወጪዎቹን ለመቀነስ የሚያስችሉ ስራዎችን እያከናወነ ይገኛል። መስሪያ ቤቱ ወይም ተቋሙ ምን ያክል ፋይናንሻሊ ሳስቴናብል ነው የሚለውን ማጣራት መጀመሪያ ስራቸው የነበረው። ስለዚህ ይህን ለመስራት ሲባል መጀመሪያ የሰራ ነው ሲቹዌሽን ወይም አናሊሲስ ነው የሰራ ነው። አናሊሲስ ስንሰራ መስሪያ ቤቱ ያለው ድክመቶች፣ ጥንካሬዎች፣ ያሉት እድሎችንና ተግዳሮቶችን ማየት ነበረብን። ይህንን ያለ ነባሪ ሁኔታ ስናጠና የተገኙ ፋይንዲንግ ወይም ውጤቶች እንደሚያሳዩ ይሄ ተቋም በዚህ አነት ሁኔታ ቢሰራና ቢቀጥል ሰስቴብል ይሆናልስ አሁን ምን የሚለውን እንድምታ ለመድረስ ተበታጣና ነውና፣ በዚህ ጥናት መሰረት ፋይንዲንግ ወይም ያሳየው ያለውን እድሎች ተጠቅሞ ያለውን ነባራዊ ሁኔታዎችና ያለውን ጥንካሬዎች ተጠቅሞ ቢሰራ ለሚቀጥሉት ሬዥም ጊዜ ለ10 ለ15 ዓመት ነው ሰስቴብል ሲታሰብ የሚሰራው አሁን ያለው ነባራዊ ሁኔታ በጥቂት ማሻሻያዎች ጥቂት የጥቂት የማሻሻያ ሀሳቦች ወይም ኢኒሼቲቭዎች ቢተገበሩ በጥቅሉ ሰስቴንብል ሆኖ ወይም አጥጋቢ ሆኖ አስፈላጊውን ወጪ የሚሸፍን ገንዘብ ያለማቋረጥ ሰስቴኒብል ስንል ሰስቴኒብል የሆነ የማቋረጥ በቂ የሆነ የገንዘብ ጄኔሬት እያደረገ መስራት እንደሚያስችል አይተናል። ግን እንዳልኩሽ ይህን ለማድረግ የሚያስችሉ ቅድመ ሁኔታዎች ወይም ሁኔታዎች እነ ባለሁኔቶች እንዳሉ ለማጥናት ተችሏል ማለት ነው። ፋይንዲንጉ የሚያሳየው የመቻል አቅም እንዳለ ያሳያል። ይህን ለማስፈጸም የሚደረጉ ትንሽ ትንሽ ደግሞ አክቲቪቲዎች ይኖራሉ ብለን እናስባለን። እነሱም ደግሞ እንደ ፋይንዲንግ ወይም እንደ ፕሮፖዛል ያስቀመጥናቸው ነገሮች አሉ። እነዛ ቢስተካከሉ መስሪያ ቤቱ ሳስቤቴ ስናስብ

መንግስት ተቋም ላይ የተቀመጡ ስራዎች ላይ ፕላኖችን ኖችን ስናይ የፋርማሲካል ሴክተር ፒኤስአይዲፒ የሚባል አለ። ፋርማሲካል ሴክተር ኢንቨስትሜንት ዴቨሎፕሜንት ፕላኑን ስናይ ኢንቨስትሜንት ያደረጋቸው ነገሮች ለነገ አቅም የሚፈጥሩ ነገሮችን ኢንቨስትሜንት ላይ ብዙ እየሰራ ያለበት ነዋ ሁኔታ አለ፣ በኢንፍራስትራክቸር በመጋዜኖች በስርጭት ሲስተም በፊሊት አቅም በቴክኖሎጂ ራሱን በማሳደግ በጥሩ ሰራተኞችንም ጥሩ ቋሚ ክህሎት ያላቸውን ባለማን በመሳብ ጥሩ እየሰራ ስላለ ያ እንደ ትልቅ ጥንካሬ ተገኝተዋል ወይም ታይተዋል፣ እንደ ፋይናል የታገኞች ማለት ነው። እና ሌላው የመንግስት ድጋፍም እንደ አንድ መልካም እድል ተገኝ ታይተዋል። ምክንያቱም አሁን የፖለቲካ ፍላጎት የፖለቲካ ውል የምንለው ማለት ነው። በመንግስት በሀገር ደረጃ ለዚህ የተሰጠው አቴንሽን ለዚህ ተቋም የተሰጠው አቴንሽን እና አሁን ተንቀሳቅሶ መስራት እንዲችል ማንዴቱንም የማስተካከል እንደገና መቃኘት ነው እውነታ ያገናዘበ የስልጣን መስጠት ስራ የተሰራ ነውና ያም እንደ አንድ ጠንካራ ጎን ወይም እንደ መልካም እድል አይተነዋል ማለት ነው። በደካማ ጎኑ የታዩ ነገሮች ነበሩ። የተሻሻለው ያሉት ማለት ነው። አሁን ከዚህ በፊት አሳሪ የሆነ የሲቪል ሰርቪስ አሰራር የሲቪል ሰርቪስ የሰራተኛ አስተዳደር በደንቦቹ መስሪያ ቤቱ ወይም ተቋሙ ተንቀሳቅሶ የተሻለ ባለሙያ የተሻለ አቅም ያለውን ሰው የማቆየት እድል አልነበረውም። ስለዚህ ያንን ክፍተቶች ጠንክሮዶ ቶሎ አቁሞ የሚያሰራ የሰራተኛ ጥቅማ ጥቅም ፓኬጅ አስወስኖ ስላላ መዋል የሚያስችል ስርዓት ተው መፍጠር አለበት ወይም መተግበር አለባቸው ብለን እናስባለን። ተቋሙ እንደ ተቋም ማለት ነው። እነዚህን ካሟላ ብዙ የሚሰሩ ስራዎች በጥቅም ላይ ያልዋሉ የመንግስት ያሉ ሀብቶች ወይም ንብረቶች አቅም ብለን በስርጭትም በክምችትም ያሉ የሚሰሩ ትልቅ አቅሞች አሉ። እነዚህ አቅሞችን አሟጡ የመጠቀም ክፍተት እንዳለ አይተናል። አብዛኞቹ ወይም ከግማሽ በላይ በሌላ አባባል ከግማሽ በታች ነው የጠቀመ ያለው ቅድም እንደጠ ያየናቸው ነገሮች አለመጠቀም፣ ፉሊ አለመጠቀም የራሱ ምክንያቶች ኖሮታል። የሰላም ጉዳይ ያለ ሰዎቶ መግባት ሪስኮች አሉ። ሪስኮችን ዳይቨስፋ አድርጎ ሚኒማይዝ አድርጎ ተጠቅሞ ብዙ ፕሮዳክቲቭ ማድረግ የሚያስችሉ ግን ያልጠቀምናቸው ክፍተቶች እንዳሉ ታይቷል። ፋይንዲንግ ማለት ነው። ጥናቱ አንድ ሩትላይዜሽን ዶክመንቱ ላይ ያለውን ሪሶርስ አንድ ሩትላይዝ ናቸው። አንተ ስናደርግ ብዙ ነገር ነው ጉዳቱ ያለው ማለት ነው። እነዚህ ንብረቶች ካልተጠቀምንባቸው ተቀምንባቸው ባንጠቀምባቸው ያረጃሉ፣ ዲፕሬሽን ታረጋሉ። ቴክኖሎጂ ካለ ኦብሰሌት ይሆናሉ። አዲስ ቴክኖሎጂ ስለመጣ እነዚህ ፋሽናቸው ሲያል ማንም መጠቀም መጠገን እንኳን አንችለም። የአንዳንዱ ያ አምራቾች ካምፓኒዎች ይዘጋሉ። አሁን የሕክምና ግብአቶች ላይ የሕክምና መሳሪያዎች ላይ የምናየው ችግር እሱ ነው። ዛሬ የተመረተው መሳሪያ፣ ኤምአርአይ ሲቲ ስካን፣ ትልቅ ማሽኖች፣ ኤክስ ማሽኖች ከተወሰነት በኋላ አይኖሩም። ማሽኑ ጠንካራ ነው፣ ገና ሳንጠቀምባቸው ግብአቶች ሪኤጀንት የምንላቸው ሪኤጀንቶችን ሚያመ ድርጅት አይ ሞዴልን ቀይሬ ያለው ይላል እንቸገራለን። እና ስለዚህ መጠቀም የግድ ነው። እና ያንን ክፍተት ላይ ጠንክሮ መሳት እንዳለበት እንደ ፋይንዲንግ አስቀምጠናል። ይህ አንጋፋ ተቋም የጤና አገልግሎትን ለህብረተሰቡ ለማዳረስ ከተለያዩ ለጋሽ ሀገራት እንዲሁም ተቋማት የተገኘውን ውስን ሀብት በአግባቡ መዝግቦ ተገቢውን የበጀት ዝግጅትና ቁጥጥር በማድረግ ለታለመለት ዓላማ ያውላል። እንግዲህ ይህ ተቋም ያለውን አሁን በጥናቱ ያገኘነውን ትልቅ የመልካም አጋጣሚዎቹንና ኦፖርቹኒቲስ የምንላቸውንና ያለውን ኢንተርናል ስትሪንግዝን ቅድም የገለጽኳቸውን በመጠቀም ቶሎ ኢምፕሊመንት እንዲያደርግ ቶሎ እነዛ የተሰጥናቸው ሰጀስት አድርገናቸው ንብረቶችን መጠቀም የሚችልበትን አጋጣሚዎች እንተ አማራጮችን አቅርበናል እነዛ ነገሮችን እያስወሰነ

ጤና ጥበቃ ሚኒስቴርም ቢሆን አስፈላጊ ድጋፍ እየሰጠ ቶሎ ስራ ላይ የሚተገበረታ አመቻች ምል ሐሳብ መስጠት ፈልጋለሁ። አገልግሎቱ የአቅርቦት ሰንሰለትን ለማከናወን የሚያስችል የፋይናንስ አቅምን በማሳደግ ቀጣይነት ያለው አቅርቦት ቀልጣፋና፣ ወጪ ቆጣቢ፣ ጥራት ያላቸው በተመጣጣኝ ወጋ የቀረቡ ያልተቆራረጠና የደንበኛን ፍላጎት መሰረት ያደረጉ መድኃኒቶችን የማቅረብ አላማን ይዞ ይጓዛል። የኢትዮጵያ መድኃኒት አቅራቢ አገልግሎት ለረጅም አመታት የራሱን ውስጥ ገቢ እያገላበጠ መድኃኒት እየሸጠ ነው ሲጠቀም ቆዩ። ስለዚህ ይሄ ማለት እንግዲህ ከውጭ የሚመጣ ሌላ የመንግስት በጀት ነው ወይም ግድርም ሌላ ነገር ሳይኖር ራሱን የሚችልበት ስርዓት መፍጠር ማለት ነው። እንግዲህ እንደምታውቁት ተቋማችን አሁን የተለያዩ ሪፎርሞችን እያካሄድን ነው። እነዚ ሪፎርሞች ደግሞ ስናካሄድ አላስፈላጊ የሆኑ ወጪዎችን መቀነስ መቻል አለብን ማለት ነው። ተጨማሪ ደግሞ ኤፊሽንስ መጨመር መቻል አለብን ያንን ካረግን ፋይናንሽሊ ሳስቴነብል ውጤታ ስ እንችላለን ማለት ነው። ይሄ ላለፉት ረጅም ከሰባ ሰባት አመት አካባቢ መድኃኒትን ለህብረተሰባችን ሲያደርስ ቆየን። የአንደኛ አቬላብሊቲ ነው እንግዲህ እዛ ማረጋገጥ አለብን ማለት ነው። ያን ምናረጋግጥ ከሆነ አላስፈላጊ ወጪዎች መቀነስ ይቻላል። ይሄ በብዙ መልክ ሊገለጽ ይችላል። በእያንዳንዱ ኦፕሬሽኖችን በምንሄድበት ሂደት አላስፈላጊ የምናወጣቸው ወጪዎች አሉ ማለት ነው። ይሄ ለአብነት መጋዘኖቻችን አይዲሎንም የሚቆይባቸው ይኖራል። እንደገና ግባቶቹ ሲመጡ ዲመሬጅ ክፍያዎች ይኖራሉ። መጋዘኖቻችን ውስጥ ደግሞ ኤክስፓየር የሚያደርግ ይኖራል፣ ዳመጅ ይኖራል። ስለዚህ እነዚህና መሰል ነገሮች በደንብ ከሰራ እንግዲህ ኤፍሸንሲ እንጨምራለን። ኤፍሸንሲ ከጨመርን በቂ መድኃኒት ለሕዝባችን ማድረግ እንችላለን። አንዱ ምንድነው ወጭ ቅነሳ ነው። የገቢ የጌቪ ዳይሬክት ጋርዝ ዳር ሲቴሽኑ ማብዛት ነው ማለት ነው። ገበያ የሚስብበትን መንገድ መጨመር መቻል፣ ለዚህ አዲሱ አዋጃችን ፈቅዶልናል ማለት ነው። ለምሳሌ ቅድም ያነሳቸው የብክነት አይድል የሆኑ ሪሶርሶችን እንድንጠቀም ዕድል ይሰጠናል። መጋዘኖች አይድል የሆነ ሆኑ የሚናገራ ይበት ህንፃዎቻችን በዛ ልክ የምናገበይበት እንደገና የኢንሴኔተር ሳይቶች አሉ። እነዚ ነው በተመጣጣኝ ዋጋ ላይ አገልግሎት የሚሰጥበት የመሳሰሉ ዝርዝር ነገሮች የገቢ ዳይቨርሲፊኬሽንን እንደ አማራጭ አቀርባል ማለት ነው። ስለዚህ ያንን ካበዛን አንድ ነገር ብቻ እያየን መድኃኒት ብቻ ለማይበረሰቡ አቅርበን በዚያ የሚገኘው ከመኖር በሂደቱ ያሉ አጠቃላይ ሶርሶችን በመጠቀም መጨመር ያስችላል። ይሄ አባቸው ያለው ጠቀመታ ነው ማለት ነው። ሁለተኛው የኢአርፒ የኤስኤፒ ብለን አሁን የተገበረን ያለ ነው ትልቅ ዲጂታላይዜሽን ስራችን ትልቅ አስተዋጽኦ ለሚያበረክታል። ይሄ ኢአርፒ ለምሳሌ ትራንስፖርት ማናጅመንትን ካየው መኪና መኪናዎቻችን አሰፊ መኪና እንዳለ ይታወቃል። እነዛ መኪኖች በበቂ ሁኔታ ጭነዋሉ ወይ፣ ከአቅም በላይ ነው የሚጭኑት፣ ከአቅም በታች ነው የሚጭኑት የምለውን ሲስተሙ ራሱ ይቆጣጠራል። ትክክለኛው የመኪናው ካፓሲቲ ጋር ካልሆነ አያስወጣም ከሰስተው ማለት ነው። ስለዚህ ይሄ ጂፒኤስ ጋር ኢንትግሬት የምናረገበት የተለያዩ ዌስቴጅ ቅድም ያልናቸው የኢንቨንተሪያችንን አኪረሲ በጣም የሚጨምርበት እያንዳንዱ ኢንቨንተሪ ማኔጅመንታችን ላይ ያለውን ኤፊሽንሲ የሚጨምርበት ሶፍትዌር ከዚህ ጋር ተያይዘው እነዚ ሁለቱ ትልቅ ድርሻ ለፋይናንሻል ሰስተይናቢሊቲ ማለት ይታሰባል። አጠቃላይ ሰራተኛችን እንደ ተቋም አመራር ትልቅ አድናቆት አለን። ቀላል የማይባሉ ውጤቶችን አብረን እያመጣን ነው፣ ግን ደግሞ ለረጅም አመታት እንደ መንግስት ስራ የሲቪል ሰርቫንት ባህሪ ዘና ቆኛ። አሁን እንግዲህ አዲሱ አዋጅ ይህንን ባህሪ ያስለቅቀናል። ስለዚህ ሰራተኛው በላቡ ልክ፣ በትጋቱ ልክ የሚጠቀምበት ስርዓት ይህንን አዋጅ ተከትሎ ይመጣል። ይሄ እንግዲህ ይሄ ተቋም በተቻለ መጠን ኮስት ሪከቨር እያደረገ ለህዝቡ በተመጣጣኝ ያቀረበ ወጪ ቀንሶ መቆየት ከቻለ ማለት ነው፣ ሰራተኛው ይህንን ጥቅም ማግኘት እንችላለን። ስለዚህ ሰራተኛው እንግዲህ በተለምዶ የሲቪል ሰርቪሱ ላይ ያለን አቲትዩድ እናቃለን። ሁላችን ከሱ ተላቀን የትርፍ አስተሳሰብ፣ የቢዝነስ አስተሳሰብ፣ የውጤታማነት አስተሳሰብ አብረን ማሳደግ ስለሚያስፈልግ ሁሉም ሰራተኛ በዚህ በኩል ቦቺን ከመቀነስ አንጻር ፋይናንሻል ሳስቴናብሊቲን ከማረጋገጥ አንጻር ተቋማችን ሊጠነክር ትልቅ ድርሻ ስላለው እንግዲህ በርትተው መስራት መትጋት የሚገባ። በአጠቃላይ እንደ ተቋም ትልቅ ስከት ትልቅ ተስፋ እያየ ነው። ይሄ ማለት ግን ለእናቶቻችን ታች ላለው ገጠር ላይ ላለችው እናት ህፃን ተገቢውን መድኃኒት አድሬስ ስናደርግ ነው እነሱን ስናረካ ነው የእኛ እርካታ። አሁን ያለው በሙሉ ሂደት ነው። ሂደቱ ግን ፍሬ ማፍራት ያለበት እያንዳንዱ ማን ማርካት ስችል ማለት ነው። ስለዚህ ለዛ እርካታ ነው መትጋት ያለብን እንጂ አሁን የመጡ ነገሮች በሂደት ደረጃ እንዳለው ታሳቢ ተደርገው ሁላችን አገልግሎቱ የአቅርቦት ሰንሰለትን ለማከናወን የሚያስችል የፋይናንስ አቅም ያደገ የተገላዋጭ ፈንድ የተሻሻለ የሀብት አጠቃቀም በፋይናንስ አቅም ራሱን የቻለ ተቋምን ተፈጥሮ ለማየት ተግቶ እየሰራ ይገኛል። ማገልገል ክብር ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት